ሰላም ጤና ይስጥልኝ የተወደዳችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን፣ እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በተለያዩ የትግራይ ክልል ከተሞች ሌሊቱን የለውጥ ፈላጊዎች መልእክት የያዘ ፍላየር ተበትኖ ማደሩን ተገለጸ። የህወሓትን አገዛዝ ለመገርሰስ በትግራይ ክልል በለውጥ ፈላጊ ወጣቶች እየተደረገ ባለው እንቅስቃሴ ትናንትና ምሽት በተለያዩ የትግራይ ክልል ከተሞች በማይጨው፣ በመሆኒ፣ በመቀሌም፣ በሰብ አንደርታ፣ በክልታው ላሎ፣ በስንቃጣ፣ በአጋመ፣ በተምቤን የህወሓት አንጃ ቡድንን የሚያስጠነቅቅ ፍላየር ተበትኖ አድሯል። በፍላየሩ ላይ የተጻፈው ጽሑፍ እንደሚከተለው ቀርቧል። ከትግራይ ክልል ለውጥ ፈላጊዎች የተሰጠ ጥብቅ ማሳሰቢያ። እንደሚታወቀው እኛ ለውጥ ፈላጊዎች የህዝባችንን ችግር ለመፍታት ከህዝባችን ጎን ቆመን በሰላማዊ መንገድ የትግራይ ህዝብ ጸር የሆነውን ኋላ ቀር ጉጅሌ ስንታገለው ቆይተናል። ሆኖም የህዝባችንን ችግር እስካሁን መፍትሄ ማግኘት አልቻለም። ስለሆነም በእናንተ ፉከራና ሽለላ የለውጥ እንቅስቃሴው የሚያቆመው ኃይል እንደሌለ አውቃችሁ የትግራይ ተወላጆችን ከምድረገጽ ለማጥፋት ከሚፈልገው የሻዕቢያ ቡድን ወግናችሁ በሻዕቢያ እየተነዳችሁ ማንኛውም አይነት እንቅስቃሴ እንድታቆሙ አጥብቀን እናሳስባለን። የህወሓት ሰራዊት እድሜያቸውን ለጨረሱ የጦር አበጋዞች ብላችሁ ከወንድሞቻችሁ የትግራይ የሰላም ኃይል ጋር ደም መቀባት ስለሌለባችሁ ይህንን አውቃችሁ የራሳችሁን ተግባራዊ እርምጃ እንድትወስዱ እናሳስባለን። ታደሰ ወረደ፣ ለግላዊ ጥቅምህ የትግራይን ህዝብ የችግሮች ሁሉ ቤተ ሙከራ አድርገኸው ትገኛለህ። ስለሆነም እየተከተልከው ያለኸው አሳፋሪና ነውረኛ ተግባርህ እንትተህ የያዝከው ስልጣን በግል ፍቃድህ የትግራይን ህዝብ ይቅርታ ጠይቀህ እንድታስረክብ አጥብቀን እናሳስባለን። ይህ ካልሆነ ግን የሻቢያ ፈረስ የሆነው ይህ ኋላ ቀር ቡድን በፈራረሰው የህወሓት ቡድን ውስጥ ተደብቆ ትግራይን አፍርሶ መኖሪያ አልባ ሲያደርገን ማየት ፍጹም ክህደት ስለሆነ መውሰድ ያለብንን እርምጃ ወስደን ኃላፊነታችንን እንደምንወጣ በጥብቅ እናሳውቃለን ሲሉ ለውጥ ፈላጊዎቹ በጥብቅ አሳስበዋል። አፍሪካ ለዓለም የምትናገረው ታሪክ በኢትዮጵያ ተሰርቷል ሲል ወዴ ማያ ገለጸ። ጋናዊው በርትሆልድ ኮቢ ዊንክለር ኦከን ወይም በማህበራዊ ሚዲያ ስራዎቹ ወደ ማያ ታላቁ የኢትዮጵያ ህዳሴ ግድብ አፍሪካ ያለምንም እርዳታ ተአምራት መስራት እንደምትችል ያረጋገጠችበት እንደሆነ ተናግረዋል። ኢትዮጵያውያን ያለምንም የውጭ እርዳታ እንዴት ትልቁን የአፍሪካ ግድብ ገነቡ በሚል ርዕስ ዘጋቢ ፊልም የሰራው ማያ ግድቡ አፍሪካውያንን የሚያስተሳስር መሆኑን ጠቅሷል። ታላቁ የኢትዮጵያ ህዳሴ ግድብ ትልቁ የአፍሪካ ግድብ ብቻ ሳይሆን በያዘው ታሪክ የዓለም ትልቁ ፕሮጀክት እንደሆነም ይናገራል። ግድቡ የኢትዮጵያ ሰንደቅ ዓላማ ከፍ ብሎ የተውለበለበበት ፕሮጀክት እንደሆነ ጠቅሶ አፍሪካውያን አቅማቸውን ቢያቀናጁ ተአምር መስራት እንደሚችሉ ምስክር እንደሆነም አውስቷል። ኢትዮጵያውያን ነጻነታቸውን ለመጠበቅ አድዋ ላይ ያሳዩት ህብረት በታላቁ የኢትዮጵያ ህዳሴ ግድብ ላይ መድገማቸውም ተናግሯል። ግድቡ የተገነባው በኢንጂነሮች እና ባለስልጣናት አመራር ብቻ ሳይሆን በሚሊዮኖች በሚቆጠሩ ኢትዮጵያውያን ቀጥተኛ አስተዋጽኦ፣ መስዋዕትነትና አንድነት እንደሆነ የጠቀሰው ወዴማያ ፕሮጀክቱ በኢትዮጵያ ዘመናዊ ታሪክ ውስጥ ልዩ የሆነ ስኬት እንደሆነ ገልጿል። በሀገር ውስጥ እና በመላው ዓለም ከሚኖሩ ኢትዮጵያውያን ቀንና ሌሊት ላባቸውን እስካፈሰሱት ሰራተኞች የሁሉም ኢትዮጵያዊ አስተዋጽኦ እንዳለበትም ይናገራል። የአፍሪካ ምስል በዓለም ዙሪያ የተዛባ እንደነበር ጠቅሶ አሁን አፍሪካ ላይ የነበረውን የተዛባ ትርክት የሚቀይር ስራ መሰራቱን አውስቷል። አፍሪካዊ ስለሆንኩና ኩራት ስለሚሰማኝ የኢትዮጵያን ሰንደቅ ዓላማ ከፍ ማድረግ አለብኝ የሚለው ወዴ ማያ ጋናና ሌሎች የአፍሪካ ሀገራት ኢትዮጵያን የነፃነታቸው ተምሳሌት አድርገው እነዚህ ቀለሞች እንደተጠቀሙባቸው ሁላችሁም ታውቃላችሁ በማለት ኢትዮጵያ የአፍሪካ ነጻነት ተምሳሌት መሆኗን ጠቅሷል። የዚህ ግድብ ታሪክ እያንዳንዱን የአፍሪካ ሀገር ማንቃት አለበት። ሁሉም አፍሪካዊ ያለውን በማዋጣት አፍሪካን ለመገንባት መነሳሳት አለበት። የምንችለውን በማበርከት አህጉራችን በጋራ ለመገንባት መነሳት አለብን ብዬ አምናለሁ። ለዚህም ጊዜው አሁን ነው ብሏል ወዴ ማያ። ይህ የኛ ማነሳሻ መሆን አለበት የሚለው ማያ፣ ትክክለኛ የአፍሪካ ነጻነት ይህ ስለሆነ እያንዳንዱን አፍሪካዊ ይህ ስኬት ማክበር አለበት ሲልም ጥሪ አቅርቧል። አፍሪካ ለዓለም ልትናገረው የሚገባ የትንሣኤ ታሪኳ ይህ እንደሆነ ጠቅሶ፣ ኢትዮጵያውያን በህብረት ዳግማዊ አድዋን እውን አድርገው ስላሳዩ እኮራባቸዋለሁ ብለዋል። ግድቡ ኢትዮጵያን ከማብራት አልፎ ኢትዮጵያ ከጎረቤቶቿ ጋር የምትጋራው እንደሆነ የጠቀሰው ማያ ይህም ኢትዮጵያ አፍሪካን የማስተሳሰር አቅሟን ያሳየችበት እንደሆነም ተናግረዋል። የታንዛኒያ ፕሬዝዳንት የሀገሪቱ አቃቢ ሕግ ከተቃውሞ ጋር በተያያዘ በቁጥጥር ስር ለዋሉ ሰዎች ርኅራሄ እንዲያሳይ ጠየቁ። የታንዛኒያ ፕሬዝዳንት ሳሚያ ሳሉ ሀሰን ምርጫውን ተከትሎ የተነሳው ተቃውሞ እና የተፈጸሙ ግድያዎች ላይ ይፋዊ ምርመራ እንደሚካሄድ አስታውቀዋል። መንግስት ተቃዋሚዎች ላይ የኃይል እርምጃ ወስደዋል የሚሉ ክሶች መበራከታቸውን ተከትሎ ፕሬዝዳንቷ ምርመራ እንደሚደረግ ገልጸዋል። ሳሚያ በ98% ድምፅ ምርጫውን አሸንፈው በፕሬዝዳንትነት ቀጥለዋል። በምርጫው ማግስት ከተነሳው ተቃውሞ ጋር በተያያዘ ቢያንስ ሁለት መቶ አርባ ሰዎች በሀገር ክህደት ተከሰዋል። ፕሬዚዳንቷን የሀገሪቱ ዐቃቤ ህግ ከተቃውሞ ጋር በተያያዘ በቁጥጥር ስር ለዋሉ ሰዎች ርኅራሄ እንዲያሳይም ጠይቀዋል። የሚያደርጉትን አያውቁምና አባት ሆይ ይቅር በላቸው በማለት የመጽሐፍ ቅዱስ ቃልም አጣቅሰዋል። የተባበሩት መንግሥታት የሰብአዊ መብት ከፍተኛ ኮሚሽነር ቮልከርቱ ከተቃውሞ ጋር በተያያዘ የተፈጸሙ ግድያዎችና የሰብአዊ መብት ጥሰቶች በግልጽ እንዲመረመሩም አሳስበዋል። ፕሬዚዳንት ሳሚያ ምርመራ እንደሚደረግ የገለጹት ከኮሚሽነሩ ማሳሰቢያ በኋላ ነው። ከምርጫው ጋር በተያያዘ በተነሳው ተቃውሞ በመቶዎች የሚቆጠሩ ሰዎች እንደሞቱ ተቃዋሚዎች ገልጸዋል። መንግስት የሟቾችን ቁጥር ገና ይፋ አላደረገም። ላለፉት ስድስት አስርት ዓመታት የተረጋጋች በነበረችው ታንዛኒያ የተነሳው ተቃውሞ በርካቶችን አስደንግጧል። ፕሬዚዳንቷ በህዝብ ተወካዮች ምክር ቤት ተገኝተው ባደረጉት ንግግር ድርጊታቸው ምን እንደሚያመጣ ባለመገንዘብ ተቃውሞውን የተቀላቀሉ ሰዎች ላይ የሀገሪቱ አቃቢ ህግ እንዳይጨክን ተማጽነዋል። ብዙ ወጣቶች ታስረው በሀገር ክደት ተከሰዋል። ምን እያደረጉ እንደነበር አላወቁም። እናት እንዲሁም የዚህ ሀገር ጠባቂ እንደመሆነ የረህራሄ እንድታሳዩዋቸው ጠይቃለሁ ብለዋል። የፖለቲካ ፓርቲዎች ሀገሪቱን ሳይጎዱ እንዴት በፖለቲካ መሳተፍ እንዳለባቸው እንደሚመካከሩም ጥሪ አቅርበዋል። አዲስ ህገ መንግስት ለማርቀቅ ሂደት እንደሚጀምሩም ፕሬዝዳንቷ ቃል ገብቷል። በወጣቶች የተመራው ተቃውሞ ዜጎች በሀገሪቱ አስተዳደር መማረራቸውን በአደባባይ አሳይቷል። በታንዛኒያ የተጠበቀው ለውጥ ባለመምጣቱና የወጣቶች ቁጣ ከጊዜ ወደ ጊዜ እየተባባሰ በመምጣቱ ምክንያት ተቃውሞ መቀጣጠሉን ተንታኞች ይገልጻሉ። የሀገሪቱ መንግስት ተቃዋሚ ፖለቲከኞች ላይ እያደረሰ ያለው አፈናና እንግልትም በርካቶችን አስቆጥቷል። ትናንትና ቅዳሜ ዕለት ወደ አንድ መቶ የሚጠጉ ስደተኞችን አሳፍረው የነበሩ ሁለት ጀልባዎች በሊቢያ የባህር ዳርቻ ሰጥመው ቢያንስ አራት ሰዎች መሞታቸው የነፍስ አድን ሰራተኞች ገለጹ። እስካሁን በሊቢያ ቀይ ጨረቃ መሞታቸው የተረጋገጠው ሁሉም ተሳፋሪዎች 26 የባንግላዴሽ ዜጎችን አሳፍራ በነበረችው ጀልባ ላይ የነበሩ ናቸው ተብሏል። የሰብአዊ ቡድኑ ወደ ሰባ የሚጠጉ አብዛኞቹ ሱዳናውያን የሆኑ ስደተኞችን አሳፍራ በሰጠመችው ሁለተኛዋ ጀልባ ተሳፋሪዎች ላይ ተጨማሪ ሞት ስለመድረሱ ያሉት ነገር የለም። የተባበሩት መንግስታት የስደተኞች ድርጅት አይኦኤም ጀልባዎቹ በሰሜን አፍሪካና በጣሊያን መካከል ያለውን በአደገኛነቱ የሚታወቀው የፍልሰት መንገድ እየተጠቀሙ ነበር ብሏል። ጀልባዎቹ በሊቢያ ሰሜን ምዕራብ ከምትገኘው የወደብ ከተማ አልኩምስ የተነሱ ናቸው ሲልም ድርጅቱ ገልጿል። የሊቢያ ቀይ ጨረቃ ሰራተኞቻቸው በህይወት ለተረፉ ሰዎች እርዳታ ሲሰጡ እንዲሁም ጥቁር የአስክሬን መያዣ ቦርሳዎች መሬት ላይ ተቀምጦ የሚያሳዩ ምስሎችም ይፋ አድርገዋል። በየዓመቱ በመቶዎች የሚቆጠሩ ሰዎች በተጨናነቁና አስተማማኝ ባልሆኑ ጀልባዎች ወደ ደቡብ አውሮፓ ለመሻገር ሲሞክሩ ህይወታቸው ያጣሉ። የዓለም አቀፉ ስደተኞች ድርጅት አይኦኤም እንደ አውሮፓውያን በ2025 በሜዲትራኒያን ባህር ወደ አውሮፓ ለማቋረጥ የሞከሩ ከ1500 በላይ ሰዎች ሞተዋል ወይም ጠፍቷል ብሏል። ከእነዚህ ከነዚህ ስደተኞች መካከል አንድ ሶስተኛው የሞቱት በሊቢያ የባህር ዳርቻ ነው። የአውሮፓ ሕብረት የድንበር ደህንነት ኤጀንሲ ፍሮንቴክስ ደግሞ በዚህ ዓመት በመካከለኛው የሜዲትራኒያን መንገድ ወደ አውሮፓ ከገቡት ሀምሳ ዘጠኝ ሺ የሚጠጉ ስደተኞች መካከል አብዛኞቹ የተነሱት ከሰሜን አፍሪካዋ ሀገር ሊቢያ ነበር። በዚህ ሳምንት መጀመሪያ ላይ ከሊቢያ የባህር ዳርቻ የተነሱ በርካታ ስደተኞችን ያሳፈረችው አነስተኛ ጀልባ በሜዲትራኒያን ባህር ላይ ከተገለበጠች በኋላ ስደተኞቹ ጠፍቷል ወይም ሞቷል ተብሏል።